ትምህርትስ ሀብለ የተማርክበት የት አካባቢ ነበር? ክፍል ሀገር ነበሩ? ወደ አዲስ አበባ እንዴት መጣ? ከዛም በኋላ ፈርስት ዲግሪን አምቦ ዩኒቨርሲቲ ነው የተማርኩት። ስፔሻላይዝ ያደረግኩትና የምሰራበት ሀዋሳ ሪፈራል ሆስፒታል እዛ ሁለተኛ ዲግሪ የተማርኩታል። ምናልባት ስለ መድረሳ ሀያት ውስጥ ላይ እንዳለ ተረዳሁኝ ከንግግር ላይ ማለት ነውና፣ የመድረሳ ሀያትስ ስትሄድ የምትጫወተው ነገር የምትቀራው ያ ነገር ደስ ይልሃል፣ የምትሽቀዳደመው የምትሸለመው፣ ያንን ነገር እያየ ስትሄድ በጣም ደስ ይልሃል። እኔ በህይወቴ ውስጥ ባለፉት ነገራቶች በምንም አልተጸጸትኩም ይላል። በምን እንጂ እኔ ሳላውቆ ያለፈኝ ጊዜ እንጂ ሌላ ነገር ተሰሶቶኛ ያቅም ነው የሚለው። ማድረሳው ነገር ትገረፋለህ የሆነ ሚስ ስታደርግ ትገረፋለህ። ሲሪስ ነው። በጣም ከአስራ ምናምን ዓመታት በኋላ እዛ ቦታ ሲሄድ ቦተዋለች የበረበራቸው የሆነ አባባል አለች። እና እኛ አካባቢ የሚሏት ኡስታዞችም የሚጠቀሟት ብዙ ጥፍሉ ሰር ወረቡ ከሸጠ ይሉናል

ቆይታ የምናደርግበት ፕሮግራማችን ነው። በዚህ ፕሮግራማችን ላይ የዛሬ እንግዳ የጤና ባለሙያ ወንድም አብዱል አዚዝ ነው። እንኳን በሰላም መጣል እንኳን በሰላም ጠበቃችሁ። መርሐባ አብዱል አዚዝ፣ ምናልባት እስኪ ወደ ኋላ መለስ ስላልክህና የልጅነት እድሜ ላይ ራስህን አስተዋውቅ፣ ከዛ በኋላ አብዱል አዚዝ የተወለደ የተማረ የሚለውን ታጫወታ። ማሻላ ያው ብ እኔ የክፍለ ሀገር ልጅኔ። ገጠርም ሳይሆን ከተማ ተብሎ ነው የሚታወቀው። ነገር ግን በፊቱ ባሌ ተብሎ የሚጠራ አካባቢ የተወለድኩት ሄደሮ ይባላል። ትንሽዬ ከተማናት። እዛ ነው ተወልድ ያደግኩት። በጣም ትንሽዬ ከተማናት። እዛ ነው ተወልድ ያደግኩት።

ከኪታብ ሐልቃ ጋር ግንኙነት ነበር። ኣይከንሰይ መስጅድ ውስጥ ነው ያደኩት ማለት እችላለሁ። ጠብዓን ምንም ወጣለው ኣለው ጠዋት እስከ ማታ መስጅድ ውዬ ማታ ወደ ቤት እንመለስበት እና መስጅድ ቤትም የሚመስለኝ የሕል ዓይነት እድገት ነበር። መርሐማ ጀዛክ አላህ ኸይረን። ምናልባት እስኪ እንትን ጠብቂ ሊሂድና ትምህርትስ ሀብል የተማርክበት የት አካባቢ ነበር? ክፍለ ሀገር ነበር ወይ? ወደ አዲስ አበባስ እንዴት መጣህ? ወላሂ ትምህርት አስለን የተማርኩት እኔ እዛው ነው ትምህርት የጀመርኩት ለትምህርት ሜይ ቢ የስክሪፕቶና የደፍተር ውጪ ካልሆነ በቀር እስከ ስፔሻሊቲ ምስማር ምንም ወጪ ሳለ ምንም ማገዶ ሳልፈጅ ነው። በዛ መንገድ የተማርኩት ነው አልሐምዱሊላህ። እዛ ነው የመጀመሪያ መጀመሪያ ደረጃ የተማርኩት፣ እዛ ሄረሮ የምትባል ከተማ ከዛም በኋላ ወደ ሸሸመኔ ከተማ ነው የመጣሁት። ሸሸመኔ ከተማ ነው ሞር ያሳለፍኩት። በዚህም ጊዜ ውስጥ ግን ያን ስማር ምንድን ነው እዛ ሄሮ የምትባል ከተማ ላይ ኑሩል ዒልም የሚባል መድረሳ ነበር። ኑሩል ዒልም የሚባል መድረሳ አለ፣ ከጎኑ ደግሞ የዑለማዎች ሐልቃ ነበር። ሁለት ተዕሊሞች ነበሩ፣ ሐልቃ ያቀራሉ ጠዋት ትምህርት ቤት ከሰዓት መድረሳ፣ ከዛም በኋላ ደግሞ ማታ ሐልቃ ገባ ነበር። በዚህ መንገድ ነው ጠብዓን። ያኔ ዛሬ ላይ ሳስበው ያን ያህል ጠቃሚ ነው ባላስበውም በቤተሰብ ግፊት ነገር እማር ነበር። ያኔ ላይክ ሄዳለው መድረሳውን በጣም ከባድ ነበር ስክራውድ ምንም እረፍት ያየሁበት ጊዜ አልነበረም። ክረምቱንም ማታውንም ሁሌ በቃ ቢዚ ነበር የመማሩ ነገር በዛ መንገድ ነው እና ከዛም በኋላ ፈርስት ዲግሪን አምቦ ዩኒቨርሲቲ ነው የተማርኩት። ስፔሻላይዝ ያደረግኩት እና አሁን ምሰራበት ሀዋሳ ሪፈራል ሆስፒታል እዛ ሁለተኛ ዲግሪን የተማርኩት እና አሁን እዛው ደግሞ ሰራለሁ። ማሻ አሁንም እየሰራሁ ነው። አሁን ሀዋሳ ዩኒቨርሲቲ አሁን አስተምራለሁ።

ሚኖር አልዕልም ፊት ቀልብ ይኖርም። ከመድረስት ኖር አልዕልም በልቤ ውስጥ ያብርሃን አለ። ያም ነው እኔ ማንነቴን ዛሬ ይሠራኝ ያመድረሳ፣ ነው መነሻዬ። ከጎን ያሉ ሀልቃዎች እንዳሉ ሆኖ ግን ያመድረሳ ለእኔ ሰጠኝ። ያኔ ማለት በልጅነት በምትሆንበት ጊዜ አይገባህም፣ ዳማች ይሄን ያህል ይጠቅመኛል ምናምን ብለህ አይደለም ቤተሰብ ግፊት ምናምን ስላለ ብቻ ነው የሚሄደው በጣም እዛ ጋር ያለው ስትሄድ የምትጫወተው ነገር የምትቀራው ያ ነገር ደስ ይልሃል፣ የምትሽቀዳደመው የምትሸለመው ያንን ነገር እያየ ስትሄድ በጣም ደስ ይልሃል። እና ጣብን መድረሳ ከህይወቴ ጋር በጣም አይከንሴ ምንም የማይከፋፈል አንድ ፓርት ሆነንበት የቀጠልኩበት ነው። እና ቆይቶ ቢገባኝም ማለት የኔ ነው ለእኔ ነው ለካ አንዳንዲህ በቃ ለምንድን ነው ይሄን ሁላ ሁሌም ጠዋት የሄድኩኝ ትምህርት ቤት ከሰዓት መድረሳ ገባው

በምን እንጂ እኔ ሳላውቆ ያለፈኝ ጊዜ እንጂ ሌላ ነገር ተስቶኝ አያውቅም ነው የሚለው እና እኔ ሳላውቆ ያለፈኝ ያ ጊዜ ማለት ውስጡ ላይ ሁኜ ጠብን ለእኔ ነው ብዬ ባቀው ኖሮ ዛሬ እኔ በጣም ትልቅ ዓሊም መሆንበት እድል ነበር። እዛ ጋ ሓልቃው ነበር፣ መድረሳው ነበር፣ ትምህርት ቤቱ ነበር፣ የቤተሰብ ክትተል ነበር እና ንፈጃሁም ላ ኸይረን። እኔ ትንሽ ለት የሚያደርገኝ ተረበይቱ የቲመን እኔ የቲሞኝ ነው ያደኩት ረባን ዓሚ እንደ አባት ሆኖ ያሳደገኝ አጎቴ ያለና አላህ ጀዛውን ይክፋለው፣ አሁንም በህይወቱ አለ። ይሄ ከመሆኑ ጋር ማናቀሰ ምን ምንም አይነት ጉለትም አልነበረውም በህይወቴ ላይ እና አልሐምዱሊላ። ግን ይገባኝ ቆይቶ ነው ሻሸመኔ ከመጣው ፕሪፓራቶሪ ምናምን ደረጃ ላይ በምደርስበት ጊዜ የድምፃችን ይሰማ ጊዜ ነበረና ያም ፖይንት ላይ ነው እኔ ለካ ቁርአን ለኔ ነው ሀዲስ ለኔ ነው የሚለው ልክ ሀሳቡ ሲገባኝ ያኔ ደግሞ የለም አክሰሱ እንደዛ የለም፣ ጊዜውም እንደዛ የለም። ማጥናት አለበት ለናሽናል ኤግዛም መዘጋጀት አለ። የዲኑም ስራ በዚም የተወሰነች ነገር አለች እና እዛ ተማሪዎች ላይ የጀማ ስራ ምናምን ነበር አሁን እና ጊዜው እንደ ድሮ አይደለም። ያኔ እኮ ሙሉ ለሙሉ ምንም የለህም ሙሉ ህይወትህ መጠቀም የምትልበት

ሌላኛው እኮ አሁን ደግሞ የሚሆነው ምንድነው ተጽፋለህ የሆነ ነገር ለመያዝ ማኩቲባ ማሑፉዝ ፈራው ማኩቲበ ቀረ። ይሄ የምታፍዘው ነገር ሊጠፋብህ ይችላል። እንደዛ ደግሞ በሕፃንነት የምታደርገው ደግሞ የከተብከው ነው፣ በልብህ የሚቀር ነገር ነው እና ይህን ይመስላል። በአጭር ማሻላህ በጣም ደስ የሚል ነበር። ምናልባት እስኪ የመድረስ አያት አንዳንዴ የሚፈጥሩብህ ተጽዕኖ አለ። ማን ቅድም እያነሳህ ነበር አያት ጋር እንዳደግህና አያት ጥሩ ምረቤ ነበር ብዬ መናገር እችላለሁ ከአንተ ተነስቼ ማለት ነው። እግረ መንገድ መድረሳዎችስ አንተ ላይ እየሰሩት አለ ከተርቢያ ጋር ተያይዞ። ወላሂ በጣም በሚገርም መልኩ አሁን ማለት አሁን አንድ ልጅ መድረሳ ይሄዳል ቁርአን ይቀራል። ቢ የሆነች የተወሰነች ሰዓት ነው። ፈከአነ መሊቅና ሊሀያት ዱንያ አሁን ያለንበት ተጨባጭ ተቀይሯል። ያኔ በእርግጠ እኔ ሰው አሁን የአቂዳው ላይ በጣም ጥሩ ሌብል የሚባል ላይ ነው ያለ። አሁን ሰው ድሮ ላይ ሸርክ ምናምን ነገራቶች ነበሩ በእርግጥ ግን ደግሞ የእስልምና ስነ ምግባርና የተርቢያዊ ነገር ደግሞ በፊት ያለውን ነገር አሁን ስታዩ፣ እኔ በመድረሳ ሀያት ውስጥ በጣም ማለት ማንነቴን ዛሬ ያለውን ማንነቴን መቅረጽ ላይ በጣም ትልቁን ቦታ የሚወስዱት መድረስ ኑል ዒልም ፊሄረሮ በጣም እኔ ማንነቴ ላይ ብዙ ነገርን አድርጓል። ማለት የማንነቴ መሰራትን ትልቁን ድርሻ ይወስዳሉ። ማድረሳው ነገር ትገረፋለህ

ራቁቲን ላ ልብሴን የገረፉኝ ጊዜ ነበረ እና በዛን ጊዜ ሚመስለን በህፃናታችን በልጅነታችን በምንሆንበት ጊዜ ይሄ የኔ ጉዳት ነው ብለን ነው የምናስበው። ደሞ ልክ ደግሞ ቅድም እንዳልኩ ሁላ ሚን ሀያት ካወኩት ምንም ያወኩት ጊዜ አይጸጽተኝም ቢኮዝ ታቋለህ

እንሻላህ በጣም ደስ የሚል ነው። ይህ ማለት እንግዲህ የአንድ ሰው ህይወት በቀላሉ እንዲህ የሚገነባ አይደለም። በነገራችን ላይ በተለይ ስርዓቱን ይዞ ማደግ እና ተርቢያውን ጠብቆ ደግሞ ለስልጥ ደረጃ መድረስ ቀላል የሚባል አይደለም። ሰዎች የሚፈልጉት ነው እንትን ፋይናንሺያል እንኳን ፈንድ ብታደረግበት ማድረግ ማችለው ነው አንዳንዴ ከላይ ከአላህ ሲሰጥህና ቀልብ እንደዚያ ነገር ሲገራ ነው። በጣም በዚህ አይነት የምትሄዱና የሚገርም የተርቢያ መንገዶች ላይ እንደነበር ከነበረደ ሳ ስለደረሰ ኢንሻላህ አረፍ ብለን እንመልሳለን። ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን በሙሉ፣ ከወንድም አብዱል አዚዝ ጋር ያለ ቆይታ እንደቀጠለ ነው። ከአፍታ ደቂቃ በኋላ ተመልሰን እንመጣለን። ሳትርቁ ከፍታ ቆይታ በኋላ ተመልሰን መጥተናል። ከወንድም አብዱልአዚዝ ጋር ያለ ቆይታ እንደቀጠለ ነው። እንግዲህ ቅድም እያነሳን የነበረው በዚህ ከቁራን ጋር ተያይዞ የልጅነት እድሜ ላይ ሀያቶችን እያነሳን ነበር ያለ ነው እና ምናልባት ላነሳልህ የነበረውን ቅድም አንስተህልኛል። ከፍት በፊት አንዳንድ ጊዜ መድረሳ ተብሎ ሲባል ልጆች ወይ ደግሞ እኛን በልጅነት እድሜ ያለ እንትዝ የሚሉ ነገሮች አሉ። የዱላ ነገር ትሆናለች ሽታ የሚማታት ወይደግሞ ወይ ደግሞ ሌላ በጣም ተሸልመን ያለፍንባቸው ጊዜያቶች ይኖራሉ። እንደው ቅድም ካጫወት ከይውጭ በመድረስ ሀያት ላይ የማስረሰው የምትለው ነገር አለ? ወላሂ አይጠፋም ከምናደርጋቸው ነገራቶች አንድ ኡስታዝ አለው መሐመድ ዕልሚ ይባላሉ። እና አሁን ሮቤ ከተማ ነው ያሉት ባሌ ሮቤ እና ነው የሚኖሩት። እና ትልቅ ሰው ሆነዋል። በእርግጥ አሁን እሳቸው ፈተና እንፈተናለን ይሄ ሚድ ምናምን ሲሆን በቦርድ ተጽፎ ነበር እና የምንፈተናው እና እኛ የምንፈተነው ክፍል ላይ እሳቸው ይጽፋሉ፣ እኛ እንወጣለን፣ ተመልሰን ነው የምንገባው። እና ላይክ ያንን ለማለፍ የምናደርገው ነገር ምንድን ነው? ጥያቄ በሚጽፉበት ጊዜ ክፍሉን ቆርቆረን ቀዳዳ አውጥተን እናይ ነበር ን ዛሬ ድረስ እንኳን በጣም ከአስራ ምናምን ዓመታት በኋላ እዛ ቦታ ሲሄድ እና እና እና መልስ አዘጋይተን ምናምን የምንሄደው እና ሰልገባ በቃ የሆነ ሚድ ሲሆን ጠብን ትክክል አይደለም፣ አደለይ ሰሜን ሙስሊም መሆንም ያለበት አይደለም። ማለት ልጅነት ብዙ ነገራ ንታሳልፋለን። ይሄ የማይረሳኝ ነገራቶች ናቸው፣ እዛ ያሉ ነገራቶች። ሌላኛው ደግሞ ሰላት አውቃት ደርሶ የሆነ ኳስ ምናምን እየተጫወትን፣ በእርግጥ እኔ ብዙ ኳስ አልጫወትም ጓደኞች ጋር። ብዙን ጊዜ አሰልጣኝ በማለት ነው የምታወቀው። ማለት እኔ ብዙን ጊዜ የምወደው እኔ ጋር አሉ የምላቸው ወይም ደግሞ የኔ ጉሩፕ ብዬ የማስባቸው ሰዎች እንዲያሸንፉ ነው። ማሸንፍን ነው የምወደው እና ስለዚህ በቃ ለሆነ ሰው ነው የምለቀው እና አሰልጣኝ በሚል ነው የሚያቆኝና፣ ለአንሰ ታ ሰላት ልክ አስር ሊደርስል ሲል ነው ብዙ ጊዜ ከመድረሳ የምንወጣው። እዚጋ መድረሳ አለ፣ እዚጋ መስጂድ ነው። እዚጋ መድረሳውን እንማራለን፣ እዚጋ መስጂድ እንገባለን። አሁን እንደውም ማለት የሆነ ያ ዲሙሊሽ የሆነ እየጠፋ የመጣ አይነት ነገር ነው ምንድነው መድረሳዎቻችን። አሁን የሆነ ቦታ ላይ ሰብሰብ ይላሉ ይቀራሉ። ጥሩ ነው ላኪን ለሁን ኒዛም ያን ስማሪ ነበሩ። ፈስሎች ነበሩ፣ ኢብትዳኢያ ነበር፣ ሙተወስጣ ነበር፣ ሰነዊ ነበር፣ እንደዛ ነበር። እና ልክ እንደ ትምህርት ቤት በጣም ዌል ኦርጋናይዝድ የሆነ ነበር። አሁን ላይ የጠፋ ነገር ቢሆንም፣ በእርግጥ በሁለት እይታ ነው የማየው። ትገረፍ ነበር። መገረፍ ኢዝ ጉድ አንዳንዴ። ልጆች ያኔ የሆነ አባባል አለች እና እኛ አካባቢ የሚሏት ኡስታዞችም የሚጠቀሟት ብዙ ጊዜ ጥፍሉ ሰሪር ወረቡ ከሸጠ ይሉናል። ማለት ሸጠ ማለት እቺ ዱላዋ ናት። እና በቃ ጊታ እሷ ናት፣ በቃ እሷን ነው እና በእርግጥ በዛው ደግሞ ብዙ ሉዝ ያደረጉም አሉ፣ አሚን በጣም ኦቨር ሆኖ ታዕዲብ ያልሆነ በጣም ድብደባው ከልክ ያለፈ እና ዛሬ ስጠይቃቸው ብዙ ሙስሊም ወጣቶችን በዛ በእኔ አድሜና ከዛ በፊት የነበሩትን ይሄ በዘጠናዎቹ በፈረንጆ በዘጠናዎቹ ውስጥ የተወለዱ ሰዎች የትተውን ሰዎች ነን እና ከዛ በፊትና ወይም ደግሞ ከዛ መካከል የተወለዱ ልጆች ይህን አጋጣሚ አጋጥሟቸዋል። በእርግጠኛነት ትምህርት ቤት ተገርፈዋል፣ መድረሳ ተገርፈዋል፣ ተንበርክከዋል። ይሄ ነገር አለ። ወላኪን ያ ነገር ጠንከር እያለና በጣም እየጸናባቸው በሚሄድበት ጊዜ ይመተው እና ከቁርአን የመሸሽና ብዙዎች ዛሬ ያነደደል ያጡበት ምክንያት አለ። ወላኪን ሌህም ብር ነበር ቤተሰቦች አሁን እኔ በቃ ሁለቱም ቦታ እኩል ስለነበረ አልናገርም። እዚህ ከተገረብኩኝ እጂ አልናገርም። ቢኮዝ ከቤት ያለው የሆነ ጣብ ለልጆች አንተ የምታበረከትላቸው ነገር አንዱ ቁርአን ሌሰ መተለና አሪፍ ምን ሓያት ወምኒ ሓያት አሳቢኪን ይሄንን እናውቀዋለን። ለልጆች ዛሬ ሰዎች አስቀምጦ መሄድ ያለባቸው አንዱ ነገር ምንድን ነው? ጥሩ ማንነት። ዑመር ብን ዓብደልዓዚዝ እና ዓብዱል መሊክ ብን መርዋን ምሳሌ መውሰድ ነው። ሌላ አያስፈልግም። ያኛው ያንን ንብረት አወረሳቸው። ዑመር ብን ዓብደልዓዚዝ ደግሞ ምንም አልሰጣቸውም ነው። ወይም ካኑ ፋጅሪን ያዕኔ ለምንድን ነው ከነሱ የምጠይቀው ብሎ ነው ምንም ሳይሰጣቸው ይሄደው። ይሄኛው ደግሞ ለእነሱ ብዙ ሀብት አወረሳቸው። ኢብኑአሲር ያው ያንን ሙሪክ ሲያወራ ያንን ህይወታቸውን ሲያወራ የዑመር ብን ዐብዱልዐዚዝ ልጆች ምን ነበሩ አትቅያ ቁርአንን ነበር ያወረሳቸው። ይሄ ደግሞ በጣም ብዙ ሀብት ነበር ያወረሳቸው። ወላሂ ይላል እኒ ረአይቱ ቢዓይኒ ነው የሚለው በአይኒን ያየሁት ከሆነ ጊዜ በኋላ እነዛ ልጆች የተሰወሉን እናሴ ሰዎችን ሲለምኑ አየው። የእነዚህ ልጆች ደግሞ የተሰደቁን ቢአላፊ ሚንልጀመል ጄሽን አሰናርቶ የሚልኩ እና በሺዎች ግመልን የሚሰድቁ ሆኖ አየዋቸው። አስለን ማንነትን ነው ምንድነው ቤተሰቦች አሁን ብዙ ጊዜ እዛ ጋ በጣም ጥፋቱ የልጁ አይደለም ማለት እሱ የሚሰማው ቅድም አሁን እንዳልኩት ነው ትልቁ ለሱ ጌታው እንኳን የሚገረፍበት ያቺ ዱላዋ ናት። ቤተሰብ ደግሞ እዛ ጋር ሲመጣ የሆነ ግብግብ መፍጠር ይመፍጠር ኡስታዞን ምናምን ነው መቀነስ እንዳለበት መሆን እንዳለበት የሆነ ፍትሃዊ የሆነ መሆን ነበረበት፣ እንጂ አንዳንዶች አሁን ቤተሰቦች ምንድን ለምንድን ነው እዚህ የሚጎዳብኝ በሚል የመቶ አይነት ነገር። ጀዛክላ ኸይረን አብዱል አዚዝ። እዚህ እስኪ የመድረስ ሀያትን በዚህ ያክል ከሄድንበት ምናልባት ወደ እንትኑ ልምጣልህና ቅድም ያጫወትክ የነበረ እና የካምፓስ ሀያት እንዴት ነው? አይከብድም በተለይ ደግሞ ሙስሊም ሆነ ለመጀመሪያ ጊዜ ነው ራስህን ጥለህ የምትሄደው። ልብስ ማጠብ አንተ ጋር ነው፣ ሙሉ ወዚፋዎች እንዳለ ወደ አንተ ይመጣሉ እና ያ ነገር እንዴት ነበር? ቻሌንጅ አልነበረው? ወላሂ ማለት ካምፓስ ማለት መጀመሪያውኑ የሆነ አንድ ቦታ ብቻ መሄድ ወይም የሆነ የህይወት ቦታህን ብቻ መቀየር አይደለም፣ ከዚህ ካለህበትም ይለያል። ለምንድን ነው የሚለየው? ለምሳሌ እኔ ወደ ዩኒቨርሲቲ በሚሄድበት ጊዜ ያኔ ትንሽ ቻሌንጆችም ነበሩ። ድምፃችን ሲሰማ ጊዜ ልክ እንዳለቀ ምናምን 2006 ላይ ነበር። 2004 አካባቢ ፕሬፓራቶሪ ተማሪ 2006 ነው ጆይን ያደረግኩት እና ያኔ ሲሄድ ቻሌንጆች ነበሩ። ያውን ኢንስታቢሊቲ ምናምን ነበር ያ፣ አይደለም ከዛ በላይ ደግሞ ምንድነው እዚህ ጋር ምትኖሩ አንተ ከምታውቀ ሰው ጋር ከዘመዶችህ ጋር የአንተን ቋንቋ ከሚያወሩ ሰዎች ጋር አንተን ከሚመስሉህና ከአንተ ጋር ተመሳሳይ ከሆኑ ሰዎች ጋር ነው የምትኖሩ። እዛ ጋር ስትሄድ ደግሞ አይከንሴ ትንሿን ኢትዮጵያ የምታገኝበት ቦታ ነው። አልሐምዱሊላ። መቼ የማይረሳኝ ከመሄዴ በፊት ሻሸመኔ ከተማ ላይ ጀማ ነበረ። ጀማ ላይ እንደ አሚር እንደ ምክትል አሚር ምናምን ይሆንኩ ሰራ ነበር። ከታች ላይክ እንዲሁ ነው። እና ያኔ ልክ እኛ ወደ ዩኒቨርሲቲ ከመሄዳችን በፊት ከኛ በፊት ዩኒቨርሲቲ ግራጁዌት አድርጎ የወጡ ዶክተሮች፣ ኢንጂነሮች ነበሩ። እነዛ ሰዎች ለእኛ አቅጣጫ አስቀምጦልን ነበር። ከዛ ውስጥ የማይረሳኝ አንድ ኢንጂነር የነገረኝ ነው። እዣት ነው የሄድኩኝ እዣት ነው የወጣሁት። ከዛም በኋላ ልጆች ተቆምኳቸው ይዞ የወጡ ልጆች አሉ። ምንድነው ትራያንግል የምትል ሲስተም ነበር የምጠቀሙ። ይሄ ሁላ ቻሌንጆች ይሄ ሀያቱን ትችለዋለ ትለምደዋለ። እንደ ማንኛውም ሰው የምታገኛቸው ሰዎች ምናምን አልሀያቱ መጥረሳ? እራሷን የቻለች የሆነ ትምህርት ቤት ናት፣ እና ታስተምርሃለች። ህይወት እዛ በምትሄድበት ጊዜ ምንድነው አንድ መከተል ያለብህ ሁለት አይነት ግሩፖች አሉ። ፍሪደም አለ የፈለግ መሆን ኖ፣ እኔ ደግሞ ትክክለኛ ነገር ነው መሆን ያለብኝ እና ትክክለኛ ነገር ይዤ ነው መውጣት ያለብኝ ካልክ ደግሞ መካን፣ ይህ በጣም ጥሩ የሆነ እንደውም ፕሮግራም እንደሆነ አላህ ለሙስሊሞች መጀመሪያውኑ ሀያታችንን በሰላት የሆነ ፕሮግራም አድርገው ፕላን አለው

ያኒ ሀደ ሀደፉ ለና ያ የተፈጠርንበት አላማ ስለሆነ ከዛ ነው የምትጀምረው። ታስታውሳለህ ሀደፍ ሀደፊ ብለህ ነው ከዛ ነው የምትነሳውና ሶ ምንድን ነው? እዛ ጋር ሂደህ ሁለት ነው አማራጭ። አንደኛ የሆነ ምን እነሱ በኦሮምኛ አጠራር ነውና ጃማ ግሩፕ ና ጀማ ግሩፕ ነው ያለው ጃማ ግሩፕ ማለት አይነስውር ስውር የሆነ ወይም ማያይ ማለት ጃማ ማለት በኦሮምኛ አይነ ስውር ማለት ነው። ወይም ደግሞ ጀማ ግሩፕ መቀላቀል ነው።

እንዳሁኑ አልነበረም። አልነበረ ስትሄድ ማን እንደሆንክ ያውቋሉ። ሶስተኛ ቀን እኔ ሶስተኛ ወይ አራተኛ ሳሽ ሰላይ ነበርኩኝ። ያኔ አሚር የነበሩ ሻህ አብዱል ሐኪም ይባሉ ነበር። ትልቅ አሊም ናቸው። አጋጣሚ ነው እንደው ዒልም የሚያስቀሩ ሰው ናቸው። አጋጣሚ ተገብቶ ነው ወደ ዩኒቨርሲቲ የመጡትና ሶስተኛ ሰፍ እንዲ ይዞኝ በግዳ አዘዘው ፈለፊት መግሪብ ሰላት ያሰገድካቸው አስታውሳለሁ። ከዛም በኋላ እሳቸው ምናምን ወጡ። የተወሰነ ጊዜ በኋላ አሚር ነበርኩኝ። ያኔ ኃላፊነት ሲኖር ደግሞ ሞር

ትምህርቱን የጀመረው እዛው ሆስፒታል ነው። እዛው ስለመማር የሚያስተምሩኝም ከኔ ጋር የሚያስተምሩ ሰዎች ስለነበሩ ዶክተሮቹ፣ ፕሮፌሰሮቹ ከኔ ጋር የሚያስተምሩ ናቸው። ያኔ እንደ አሁን ላይክ እንደ ዲግሪው አይደለም። ትምህርት ባይ እስከ ዲግሪ ነው በዚሁ አጋጣሚ ትምህርት ዲግሪ ነው የመጀመሪያው። ማለት ማንነትህን የሚሰራው ዲግሪ ነው። ሌላኛው የምታነብበት ሪሰርች የምትሰራበት ነገራቶችን በሌላ እይታ የምታይበት እንጂ የተለየ ነገር የምታይበት አይደለም። ሪሰርች የምትሰራበት ቢ ላብራቶሪ ላይ ገብተህ አንዳንድ ነገራቶችን በጤና ላይ ሲሆን ደግሞ ክሊኒካል ነገር ነው የምትሰራው እና

መርሓባ ጀዛከላሁ ኸይረን። አብዱል አዚዝ ምናልባት እስኪ ገና አልገባንበትም ወደ ውስጡ። በጣም ብዙ እናነሳቸው ርዕሰ ጉዳይ ይኖሩናል፣ ሰዓታችን ደግሞ እዚህ ጋር ለማቆም እያስገደደ ነውና፣ ምናልባት በቀጣይ ክፍል ያንተ ፍቃድ ጠይቄ፣ ምናልባት ምትገኝልን ከሆነ ኢንሻላህ ክፍል ሁለት እዚህም ፕሮግራም ብንሰራ ደስ ይለኛል። መርሐባ፣ ጀዛከላሁ ኸይረን። ውድና የተከበራችሁ የአፍሪካ ቲቪ ተመልካቶቻችን፣ ከወንድም አብዱል አዚዝ ጋር ያለን ቆይታ እንደቀጠለ ነው። ገና አልነካ ነው። በጣም ብዙ የምናነሳቸው አጀንዳዎች አሉ። ያለነው አሁን ገና ካምፓስ እና የመድረሰ ሀያት ላይ ያለነው በኋላ ላይ በሰፊው የምናነሳቸው አጀንዳዎች ይኖራሉና በቀጣይ ክፍል እንሻላህ የምንቀጠልላቸው ይሆናል። እስከዛው ድረስ ከቀሪ አፍሪካ ቲቪ ፕሮግራሞች ጋር አብራችሁ እምትቆዩ እያሳሰብኩኝ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።